እርግዝና ሴቶችን እንዴት እንደሚለውጣቸው ወይም እንዴት እንደሚያደርጋቸው እና እያንዳንዷ እናት ለምን እንደ ጀግና መቆጠር እንዳለባት ዛሬ ልንገራችሁ። ሰላም ቤት ይባላለሁኝ ባለትዳርና ዳርና የአንድ ወንድ ልጅ ናት ነኝ ሰው በዚህ ዩቱብ ቻናል ላይ እንግዲህ ስለ እናትነት ስለ እናትነት አስገራሚ እንደውም ደግሞ እውነተኛ ጉዞዎችን የምንወያይበት የምንማማርበት ፔጅ ነው። ሰው እንደዚህ አይነት ኮንተንት የሚመቻችው ከሆነ ሰብስክራይብ አድርጋችሁ ቤተሰብ መሆን ትችላላችሁ። ሰው ይሄ ቪዲዮ ይጠቅማል ብላችሁ ለምታስቡት ሰው ይህንን ቪዲዮ ላኩለት። በጣም በጣም ጠቃሚ ቪዲዮ ነው። ሁሉም ሴቶች ወይም ሁሉም እናቶች፣ ሁሉም አባቶችም ወንዶችም መስማት ያለባቸው እውነታ ነው። ሰው ወደ ቪዲዮ እንግዲህ የምጥ ህመም በአንድ ሰከንድ ውስጥ ሀያ የሚያክል የአጥንት ስብራት ወይም ደግሞ የጣት ጫፍ ከመቆረጥ ጋር ሊወዳደር ወይም ሊስተካከል ይችላል። በወሊድ ወቅት ደግሞ አንዲት እናት ወይም አንዲት ሴት ወደ አምስት መቶ ሚሊ ወይም ደግሞ ከዛ በላይ የሆነ ደም ልታጣ ትችላለች። ወይም ደግሞ ለህፃኑ የሚያስፈልጉት እያንዳንዱ ቫይታሚኖች፣ ንጥረ ነገሮች ብትሉ እያንዳንዱ ነገር ከእናትየው አካል ላይ ይወሰዳል። አንድ እናት ደግሞ ከወለደች በኋላ የፀጉር መርገፍ የጥርስ ህመም የሸንተረር ምልክቶች የክብደት መጨመር እነዚህ ሁሉ ነገሮች ሊያጋጥሟት ይችላሉ የእናትነት የክሮሞዞም ክፍሎች በእድሜ እየቀነሱ ይሄዳሉ ይህ ማለት ደግሞ ከእድሜያቸው ጥቂት አመት ሊወስድ ይችላል ያው እንግዲህ እያንዳንዱ አወላለድ ይለያያል የተለያየ ነው ነገር ግን ደግሞ እያንዳንዷ እናት የሚያስማማት አንድ ነገር አለ እሱም ደግሞ ምንድን ነው ልክ ልጃቸውን ባቀፉበት ቅጽበት ያንን ሁላ ህመም ያንን ሁላ ስሜት ይረሱትና ልጃቸው ፍቅር ላይ ትኩረት ያደርጋሉ። እና አንዳንድ ጊዜ እናቶች ላይ እናቶችን ከመሳደባችሁ ወይም ደግሞ እናቶች ላይ ከመፍረዳችሁ ከመፈረዳችሁ በፊት እነዚህ ነገሮች ልታስተውሉ ይገባል ብዬ አስባለሁ። የእርግዝና ህመምን፣ የወሊድ ህመምን፣ ጡት የማጥባት ህመምን፣ ልጅ ሲታመም የመጨነቅ ስሜት፣ ጥሩ እንቅልፍ አለመተኛት፣ ለራስ ጊዜ አለማግኘት በጣም ከባድ ነው። እናት እርዳታ ትፈልጋለች እንጂ ስድብ ወይም ደግሞ መተቸት አይገባትም። ፍቅር ይገባታል ፍቅር ይገባታል እንጂ አይፈረድባትም። እናትነት እንደሚመስለው ቀላል ነገር አይደለም። እናትነት ሁልጊዜ እንደምለው በጣም ውብ እና በጣም ቆንጆ ነገር ነው፣ ነገር ግን በጣምም ከባድ ነገር ነው። እናት ለልጇ ያላት ያ ትልቅ ፍቅር ነው አይደለም? ያ ትልቅ ፍቅር ደግሞ ሁሉንም ነገር ማድረግ ይችላል። ለዛ ሁሉንም ነገር ተቋቁማ ያለፈች ያለችበትን መንገድ ችላ የምትቀጥለው እናት ነች። ሰው ለእናት ክብር ይኖራችሁ። እናቶቻችሁን አክብሩ፣ እናቶቻችሁን ውደዱ። በዚሁ አጋጣሚ ደግሞ ሴቶች ዬ፣ በጣም እጅግ በጣም ጠንካሮች ነን ስል በታላቅ ደስታ ነው። አንዳንድ ጊዜ ጥንካሬ የሚመስለን በከባድ ስራ ወይም ደግሞ ትልልቅ በሌላቱ መደረግ የማይችል ነገር ስናደርግ ነው አይደል ጠንካራ የሚባለው ነገር። ግን እኛ በብዙ መልኩ ጠንካሮች ነን። በውስጥ ስሜታ ያካሎቻችን ጠንካሮች ነን። እንዲሁም ደግሞ በፊዚካልም እንደዛ የምጥ ህመምን የእርግዝና ስቃይን የወሊድ ጊዜ ያሉትን ስራ ግሎች ችለን በመቆማችን ብቻ ይሄ ትልቅ ጥንካሬ ነው አይደለ? ከወለድን በኋላ ደግሞ አይምሯችን ይሄ የፖስት ፓርትም ዲፕሬሽን ወይም ደግሞ የአራስ ቤት ድብርት የሚባለውን የአይምሮ መጨናነቅን በጣም ብዙ ብዙ ይሄ እኔ ያልጠቀስኳቸው ጉዳቶችን፣ ህመሞችን ችሎ መቋቋም በራሱ ትልቅ ጥንካሬ የሚጠይቅ ነገር ነው እና በጣም ጠንካሮች ነን። በዚህ አጋጣሚ በዚህ አጋጣሚ ስነግራችሁ በጣም እጅግ በጣም ጠንካሮችንን ያን ማለፍ ችለናልና ስለዛ ለዛሬ ይህን ቪዲዮ ያዘጋጀውላችሁ ሶሻል ሚዲያ ላይ ለምትሰዳደቡ እናቶቻችሁ እናቶችን የሌሎች እናቶችን ለምትዘልፉ የምትሳደቡ፣ በዚህ ሁሉ ነገር ውስጥ እኔ በጥቂቱ ነው የጠቀስኩት። በዚህ ሁሉ ህይወት ውስጥ ወይም በዚህ ሁሉ ሂደት ውስጥ አልፋ የመጣችን እናት ነው የምትሳደቡትና ስለዚህ ስትናገሩ እየተጠነቀቃችሁ ቢሆን ለሴት ልጅ ክብር ቢኖራችሁ ለሴት ልጅ ትልቅ አክብሮት ቢኖራችሁ ብዬ ስላሰብኩኝ ነው። ሶ እናቶቻችሁን የምትወዱ እናቶቻችሁን የምታከብሩ በጣም ብዙ ሰዎች እንዳላችሁ አውቃለሁኝ። ይሄንን ያልኩት ያው ሞር እንዲጨምርላችሁ ብዬ ነው። ለእናታችሁ ያላችሁ ፍቅር ለእናታችሁ ያላችሁ ክብር ሞር እንዲጨምር ብዬ ነው ይህን ቪዲዮ የሰራውላችሁ። ሶ ስለተከታተላችሁኝ አመሰግናለውኝ። ይሄን ቪዲዮ ይገባታል ወይም ደግሞ ይጠቅማታል ብላችሁ ለምታስቧት ሴት ወይም ደግሞ ለምታስቧት እናት ላኩላት። ሰው ሰብስክራይብ ያላደረጋችሁ ባካችሁ ሰብስክራይብ አድርጉ፣ ስለፈለግኩት ነው ስለፈለግኩት ነው። እና ላይክ ኮመንት ሼር በማድረግ ደግሞ ሰፖርት ልታረጉኝ ትችላላችሁ። ስለምታደረጉኝ አመሰግናለሁ። ስለ በሌላ ቪዲዮ እስከምንገናኝ ድረስ ባባይ።